በቡርኪና ፋሶ ዋና ከተማ በሆነችው በኡጋዱጉ ከተማ የሆነ ልክ ያልሆነ ነገር እንዳለ ይመስላል። በከተማ ውስጥ ያሉት የቡርኪና ፋሶ ልዩ ኃይሎች በወደግት ሌሊት ድንገተኛ የሆነ አንድ የስልክ ጥሪ በመስማት ላይ ናቸው። ይህንን የስልክ ጥሪ የሚያደርገው በቡርኪና ቤ ሰራዊት መሪና በአሸባሪነቱ ታዋቂነትን ያተረፈው እውቁ ኮማንደር መካከል ነበረ። በሚያደርጉት የስልክ ጥሪ ልውውጥ ውስጥ የመኖሪያ ቤቶች አድራሻ፣ የውጊያ ቦታዎች፣ ጥቃት ፈጻሚ ሰዓቶች ይሰማሉ። የዚህን ጊዜ ነበር ነገሮች ግልጽ መሆን ጀመሩ። ይህንን እቅድ ለመፈጸም የሚደረገው እንቅስቃሴ ከፍተኛ የሆነ ባለስልጣንን ለማስወገድ መሆኑ ተረጋግጧል። አሁንም በድጋሚ የእቅዱ ዋና ዓላማ የሆነው ካፒቴን ኢብራሂም ትራዎሬ ነበረ። ይህንን ጥቃት ለመፈጸም በሰራዊቱ ውስጥ በሀገሪቱ መንግስት ላይ እምነት ያጡ ወታደር ቡድን አባላት ከጂሃዲስቶች ጋር በጋራ ተሰማርተዋል። አዎ ሁሌም በሽብር ጥቃት የምትታወቀው ጂሃዲስት እና። የወታደር ቡድን አባላትም ታዲያ የወታደር ቡድኑ ቢሆን ዋነኛ ዓላማ መሆን የነበረበት አሸባሪዎችን መፋለም ነበረ። ነገር ግን የወታደሩ ዓላማ ከዚሁ በተቃራኒ ነበር። የዚህ ጥቃት ዋና ዓላማው የፕሬዝዳንትነት መቀመጫውን ሰላም መንሳትና ሀገሪቷን ወደ ቀውጥ ውስጥ ለማስገባት ነበረ። ታዲያ ይህ ስልክ ጥሪ ዝም ብሎ ተራ ወሬ አይደለም፣ የውስጥ እርዳታ፣ መሳሪያዎችና ግልጽ የሆነ የጥቃት ሁኔታ የተመቻቸበት ልዩ ተልዕኮ እንጂ። ታዲያ ይህንን ጥቃት የበለጠ አስደናቂ የሚያደርገው ደግሞ የመጀመሪያው ጥቃት አለመሆኑ ነበረም። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምንለቃቸውን አዳዲስና አስገራሚ ቪዲዮዎችን ማግኘት ትችላላችሁ። ወደ ዛሬው ቪዲዮ አለፍኩም። ፕሬዚዳንት ኢብራሂም ትራወሬ በ2022 ወደ ስልጣን ከመጣበት ጊዜ አንስቶ አምስት የሚሆኑ የግድያ ሙከራዎችና ከስልጣን ላይ የሚያፈናቅሉ ሴራት ሰርቶበታል። እነዚህ ሙከራዎችም በስደት ላይ ካሉት ከቀድሞ የቡርኪና ፋሶ ፕሬዚዳንት በኩል የፕሬዚዳንት ትራውሬን ጠባቂዎች በጉቦ በመደለልና የውጭ መንግስታት በሚያደርጉት እርዳታ ጭምር መሆኑ አንዳንድ ወሬዎች ይናፈሳሉ። ታዲያ ማን ነው ፕሬዚዳንት ኢብራሂም ትራውሬን ለመግደል የሚሞክረው? ለምንስ ነው አለም በሙሉ የእሱ መኖርና መሞት የዚህን ያህል ያስጨነቀው? ካፒቴን ኢብራሂም ትራውሬ የቡርኪና ፋሶ መሪ ከሆነበት ከ2022 አንስቶ እስከ ዛሬ ድረስ በካፒቴን ኢብራሂም ትራውሬ ላይ የተነሱት የአድማ እንቅስቃሴዎችና የግድያ ሙከራዎችን እስኪ በቅድመ ተከተል እንያቸው። በዚህ ውስጥም የዚህ ሁሉ ዋነኛ ጥንሳሽና የገንዘብና የጦር መሳሪያ ስፖንሰራቸው ማን እንደሆነ የሴራ እቅዶችን በጥልቀት እናይበታለን። ይህም ወሳኝ የሆኑ ነጥቦችን ለማንሳት የፕሬዚዳንቱን ሞት የሚፈልገው አካልና የለውጥ ቀያሪ መሪ ሞት በቡርኪና ፋሶ ጂኦፖለቲካል ንቅናቄ ላይ የሚያሳድረውንም ተጽዕኖ በግልጽ እንመለከታለንም። ፈረንጆቹ አቆጣጠር ሴፕቴምበር 2022 ዓመተ ምህረት የ34 ዓመቱ የቀድሞ ወታደር ሰራዊት ካፒቴን የሆነው ኢብራሂም ትራውሬ በአፍሪካ አዲስ ትውልድ ታሪክ ውስጥ ጥቂት መሪዎች ብቻ የፈጸሙትን ተግባር ፈጸመ። በዚሁ ዓመት ቡርኪና ፋሶ ውስጥ በሌውተናንት ኮሎኔል ፓል ሄነሪ ዳሚ በሚመራው የወታደር አገዛዝ በአገሪቱ ከፍተኛ የሆነ አድማ ተነሳ። ከስምንት ወራት የአስተዳደር ዕድሜ በኋላ ከስልጣን አገዛዙ ላይ በመነሳት በአዲሱ ወጣት መሪ በኢብራሂም ትራወሬ መተካት ችሏል። ኢብራሂም ትራወሬ የገባውን ቃል ኪዳን አንድ ብቻ ነበርም። እሱም ከሱ በፊት የነበሩ መሪዎች ማድረግ ያልቻሉትን ነገር እንደሚያስተካክል ብቻ ነበርም። የመጀመሪያው ዓላማ የነበረው አሸባሪዎች ሀገሪቱን ለመከፋፈል የሚያደርጉትን ሴራ ማስቆም ነበረም። ይኸውም የለውጥ ሙከራ ሰላማዊነትን የማስፈን ስሜት የተሞላ እንደ መሆኑ መጠን የራሱ የሆነ ዋጋም አስከፍሏል። ትራውሬም በአግባቡ ያልተገነዘበው ነገር ቢኖር ሕይወቱን ለመስዋዕትነት ማቅረቡ ነበረም። ትራውሬ የፕሬዝዳንትነት ስልጣን ከተሾመ በኋላ ማንነታቸውን ያልታወቁ ኃይሎች ከስልጣን ላይ ሊያወርዱት ሙከራቸውን ጀመሩ። እንደውም የቡርኪና ፋሶ ወታደራዊ መንግስት እውቁ የዜና ሚዲያ እንደዘገበውም በቡርኪና ፋሶ ፕሬዚዳንት ትራውሬ ላይ 18 አደገኛ የሆኑ የግድያ ሙከራዎች እንደተፈጸመበት በሰጠው መረጃ ላይ አስታውቋል። በዚህ ቪዲዮ ላይም ታዲያ ከ18 የግድያ ሙከራዎች መካከል በጣም አደገኛ የሆኑትን ውስብስብ በሆኑት በሶስቱ ላይ ብቻ ትኩረት አድርገን እንመለከታለንም። ፕሬዚዳንት ትራውሬ የፕሬዚዳንትነት ስልጣኑን ከተቆናጠጠ ከሶስት ወራት በኋላ ማለትም በዲሴምበር 22 በተቃውሞ የታጀበ የአድማ እንቅስቃሴ በወታደሮች ቡድኖች መነሳት ጀመረም። ይህንንም የተቃውሞ እንቅስቃሴ ሲመራ የነበረው ከፍተኛ ስልጣን ያለው ኮማንደር ሌውተናንት ኮሎኔል ኢማኑኤል ዝጉራና ሲሆን፣ ኮማንደሩም ለእስር የተዳረገው ጸጥታ የሚረብሹ ንቅናቄዎችን በአገሪቱ ዋና ዋና ከተሞች፣ በቴሌቪዥን ጣቢያዎች የወታደሮች እስር ቤትና፣ በራሱ በትራዎሬ አመራር ላይ እንዲከናወኑ በዋናኝነት በመምራቱ ነበረም። ይህንን ንቅድ ሲያከናውን የነበረው ኮሎኔል ዞግራና ታማኝ በሆኑና ራሳቸውን ግሪም ማምባ በማለት በሚጠሩ ሰራዊቶች አማካኝነት ነበረም። ይህ የግሪም ማምባ ቡድን ዋንደኛ ዓላማው የነበረው ይህን ሁሉ የአመስ ንቅናቄ የሚመራውና የእነሱ መመኪያ የሆነው መሪያቸውን ከእስር የማስመለጥና ተጓዳኝ የሆኑ የአመስ ንቅናቄ ማካሄድ ነበረ። ታዲያ ይህ ሁሉ መስዋዕትነት የሚደረግለት ሰው ማን ነው? ኮሎኔል ኢማኑኤል ዞግራና በቡርኪና ፋሶ ሰራዊት ውስጥ አባል የነበረና የጸረ ሽብርተኛ ንቅናቄ ውስጥ ተሳታፊ የነበረ ሰው ነበረ። ታዲያ ኢማኑኤል ዞግራና ለእስር የተዳረገው በጃንዋሪ 2022 ዓ ም በቀድሞ ፕሬዚዳንት በካቡሬ አገዛዝ ወቅት ሲሆን ለእስር የሚዳረገው በፕሬዚዳንቱ ላይ ያነሳስቶት የነበረው የተቃውሞ አድማ ነበረም። ነገር ግን ትራውሬ የፕሬዝዳንቱነት ስልጣኑን እንደተቆናጠጠ ወዲያውኑ ኢማኑኤል ዞግራናን ከእስር እንዲፈታ ተደረገ። ቢሆኑም ይህ ኮሎኔል አሁንም ቢሆን በወጣቱ ፕሬዝዳንት ትራውሬ ላይ የተቃውሞ ሰይፉን መምዘዙን አላቆመም። ይሄ በኢማኑኤል ዞግራና የተነሳው የጥላቻ መንፈስ በቺፍ ዋርነር ኦፊሰር ቻርኒስ ኒባውና በሳጅን አዳማ ትራውሬ ውስጥም ሰርጾ ነበርም። እነዚህ ሁለት ሰዎች ታዲያ ኢማኑኤል ዞጉራና ከእስር ቤት እንዲያመልጥና የወታደራዊ መንግስት ላይ ጥቃት እንዲያደርስ ዋነኛውን ሚና የተጫወቱ ሰዎች ናቸው። ኢማኑኤል ዞግራና የግሪን ማምባ ልዩ ኃይል አባል ነበርም። ታዲያ ኢማኑኤል በትራዎሬ አዲሱ አገዛዝ ምንም አይነት ደስታን በማጣቱ የተነሳ በድብቅ ከእነዚህ ሁለት ሰዎች ጋር በመሆን ወጣቱን ፕሬዝዳንት ለመግደል ድብቅ የሆነ ሴራ መጠንሰስ ጀመረ። ምንም እንኳን ኢማኑኤል ከውጭ ሀገራት ጋር የሚያደርገው ግንኙነት እንዳለ ማስረጃዎች ባይገለጹም ለሚመራው የጽንፈኛ ቡድን ግን የገንዘብና የጦር መሳሪያ እርዳታ ያገኝ ነበርም። ታዲያዊ ጥቃት ድንገት ከጽንፈኛው ቡድን አባል በደረሰ ጥቆማ አማካኝነት ሊከሽፍ ችሏል። ኤማኑኤል ዞግራና እንደ ኤውሮፓውያኖቹ አቆጣጠር በዲሴምበር 2022 በድጋሚ ወደ እስር ቤት ተመለሰ። ይህ የመጀመሪያው የጥቃት ሴራና አድማ ከተካሄደበት ከዘጠኝ ወራት በኋላ ዳግም ባልታወቁ ኃይሎች ሌላ ጥቃት በወጣቱ ፕሬዝዳንት ላይ ተፈጸመ። ፕሬዝዳንት ትራውሬ ከስልጣን ከያዘ ከአንድ ዓመት በኋላ በሴፕቴምበር 2023 ዓመተ ምህረት የቡርኪና የቀድሞ ሰራዊት አመራሮች በጋራ በመሆን በጠነሰሱት አንድ ሴራ ነበር። ይህም ሴራ ማንነቱ ባልታወቀ ሰው በደረሰ ጥቆማ መሰረት ከአመራሮቹ መካከል ሶስቱ የፕሬዝዳንት ትራዎሬና ሌሎች የጁንታውን መንግስት ባለስልጣናት መኖሪያ ቤታቸውን ሲሰልሉ ተይዘዋል። ታዲያ እነዚህ መሪዎች አዲሱን አመራሮች ለመረሸንና በአገሪቱ ላይም ሰላም እንዲታጣ ከፍተኛ ፍላጎት ነበራቸው። ቢሆንም ይሄ ሶስቱ ሰላዮች ለ ስር መዳረግ ድብቅ የሆነውንና እጅግ አደገኛ የሆነውን ጉዳይ ይፋ አደረገ። ይህም ሴራ ከሀገሪቱ ውጭ ባሉ መሰሪዎች ረዳትነት በሀገሪቱ ውስጥ ሰላም እንዲጠፋ ነው። በቡርኪና ፋሶ ያለውን አመፅ በተመለከተ ዘገባዎችን ማሰባሰብ ጀመረም። እነዚህ ዘገባዎች ላይም የአዲሱን ፕሬዚዳንት አገዛዝ ስርዓት የሚተቹ ጽሁፎች በይበልጥ መነበብ ጀመሩም። በዚህን ጊዜ በሀገሪቱ የሚነበበው ጁን አፍሪካ የተሰኘው የፈረንሳይ ጋዜጣ ዘገባ መስራቱን እንዲያቆም ትራውሬ አስቸኳይ ትእዛዝ አስተላለፈም። በሴፕቴምበር 2023 መጨረሻዎቹ አካባቢ ይህንን በፕሬዝዳንት ትራዎሬ ላይ የሚደርሰውን የሞት ጥቃት በመቃወምና ከጎን ካለን በማለት በሺዎች የሚቆጠሩ የሀገሪቱ ነዋሪዎች የድጋፍ ሰልፍ አደረጉም። ታዲያ በዚህ ጊዜ በሴፕቴምበር 26 2023 ምሽት ላይ የስቲዝንስ ቱራላሊ በማለት እራሱን የሚጠራው የትራውሬ ደጋፊዎች በሶሻል ሚዲያ ገዛቸው ላይ ይህንን የድጋፍ ሰልፍ አስመልክቶ ፖስት ባደረጉት ጽሁፍ ምክንያት የትራውሬ ተቃዋሚዎች እንቅስቃሴ በንጋታው በግልጽ መታየት ጀምሯልም። በዚህም ቀን ምሽት ላይ የጁንታው መንግስት የቀድሞ የሰራዊት አባላት አገሪቱን ለእርስ በርስ ጦርነትና እውቀት እያዘጋጃት መሆኑን መግለጫ ሰጥቷልም። በዚህም ምክንያት አራቱ ለእስር ሲዳረጉ ሁለቱ ደግሞ ድንገተኛ ሸሽቶ አምልጠዋልም። በቁጥጥር ስር ከዋሉት የቀድሞ የሰራዊቱ አባላት መካከል የጀንደር ሜሪ ልጅን ክፍለ ጦር ኮማንደር የሆኑት ሊውተናንት ኮሎኔል ሼክ ሀምዛ ወታራ፣ የግራንድ ሜሪ ስፔሻል ኢንተርቬንሽን ምክትል ኮማንደር ካፕቴን ክርስቶፍ ሜጋ፣ የሀገሪቱ የልዩ ኃይል ጦር ሰራዊት መሪ ኮማንደር አብዱልአዚዝ ዋዋው እና የሲቪል እምባ ጠባቂ ተቋም ዳይሬክተር ሊተናንት ኮሎኔል ቡርካታ ኬታ ሲሆኑ፣ ሁለቱ ከሀገር የኮበለሉት ደግሞ የቀድሞ ሰራዊት መረጃ ክፍል ኃላፊዎች መሆናቸው ተረጋግጧል። አንደኛው እንደውም በቅርቡ የአገሪቱ የባህር ኃይል ሰራዊት መሪ የነበረው ሊውተናንት ኮሎኔል ሴኮ አውዱራጎ ነበረም። እነዚህ ባለስልጣናት ታዲያ በቀድሞ የዳሚ ባይ ጁንታው መንግስት በስልጣን ላይ የነበሩና የተራውሬን ወደ ስልጣን መምጣት ተከትሎ ከስልጣን ላይ በመውረዳቸው የተነሳ ውስጣቸው በበቀል ስሜት የተሞላ የተቃዋሚ ቡድን ዋነኛ መሪዎች ናቸው። ነገር ግን ይህ አድማ በኦክቶበር 2023 ዓ ም ሊቆም ችለዋልም። ከዚህ ጥቃት በኋላም ፕሬዝዳንት ትራውሬ በድጋሚ ጦር ሰራዊት ውስጥ ያሉትን መረጃዎችና የመንግስት ባለስልጣናት ቦታ በመቀያየር የስልጣን ሽግሽግ በማድረግ አመራሩን እንደ አዲስ ሪፎርም ለማድረግ ሞክሯል። ነገር ግን ከሶስት ወራት በኋላም በድጋሚ የግድያ ሙከራ ተደርጎበታል። በጃንዋሪ 14 2004 ዓ.ም ሌሎች ሴረኛ ቡድኖች የትራውሬን መንግስት አገዛዝ ለማጥቃት ውስብስብ የሆነ እቅድ አቅደዋል። ይህኛው ታዲያ የግል ጸብ ይመስላል። ታዲያ ጥቃቱ ከመፈጸሙ በፊት የፕሬዝዳንት ትራዎሬ የግል ጠባቂ ከሆኑት መካከል አንዱ ፕሬዚዳንት ትራውሬ ጸሎት ላይ ባሉበት ሰዓት እንዲገድል የአምስት ሚሊዮን ዶላር ክፍያ ቀርቦለት እንደነበረ ተናግሯል። ታዲያ ይህ የግድያ ሙከራ አሁንም አስፈሪ እንደሆነ ቀጥሏል። ከዚህ የግል ጠባቂው ጥቃት በኋላም የአገሪቱ የህግ አካላት ሀምዲ ካቦሪ የተባለው ሰው በቁጥጥር ስር አውሏልም። ይህ ሰው ከትራውሬ ጋር በደም እንደሚዛመድ የሚታመን ሲሆን በስልኩ ላይም በመቶዎች የመቆጠሩ የድምፅ ሪከርዶች ተገኝተዋልም። እነዚህ የድምፅ ሪከርዶች የሚያወሩትም በፕሬዚዳንት ትራውሬ የመኝታ ክፍል አካባቢ እንዴት አድርጎ ተቀጣጣይ ፈንጂ ማጥመድ እንደሚቻልና ይህንንም እቅዱን ሲያብራራ አይሰማልም። ታዲያ ጥቃት የቡርኪና ፋሶ የህግ አካላትም ከሁሉም ጥቃቶች በላይ እጅግ አስፈሪውና አስጨናቂ ግድያ ሙከራ እንደሆነ ይናገራሉ። ከዚህም በተጨማሪ በዚህ ጥቃት ላይ የውጭ ሀገራት የገንዘብ ድጋፍ መኖሩም ተረጋግጧል። ይህንን ጥቃት ሲመረምሩ የነበሩት የፕሬዚዳንት ትራዎሬ ጠባቂ ቡድኖችም ይህ ጥቃት በሀገር ውስጥ ድጋፍ ብቻ ሳይሆን በውጭ ሀገራት መስፖንሰር የተደረገ መሆኑን ተረጋግጧል። የሀገሪቱ መንግስት የቀድሞና አሁን በስልጣን ላይ ያሉ የጦር ሰራዊቱ አመራሮችን፣ ነዋሪዎችንና ስልጣንን ለመቀራመት ጥረት የሚያደርጉ አክቲቪስቶችን ጭምር በቁጥጥር ስር ማዋሉን ገልጿል። ታዲያ የሀገሪቱ መግለጫ ከጥቃቱ ጀርባ ያሉት ዋና መሪዎችን ስም የጠቀሰ ባይሆንም የሩሲያ ሚዲያ ግን የቀድሞ የፕሬዚዳንት ዳምቢ አጎት የዚህ ፍንዳታ ጥቃት ዋና መሪ እንደሆነ ዘግበዋል። በዚህም የድሮ አመራሮች ያላቸውን ጥቁር ጥላ ለማሳየት ሞክሯል። በዚህም መግለጫ ላይ በቁጥጥር ስር የዋሉ ተጠርጣሪዎች አብዛኞቹ ከአሁኑ የቡርኪና ፋሶ ፕሬዚዳንት የደህንነት ቡድን ጋር ቀጥተኛ የሆነ ግንኙነት ያላቸውና አንዳንዶችም ከዚህ ፕሬዚዳንት ዳሚባ ጋር ቅርብ የሆነ ግንኙነት ያላቸው ናቸው። አንድ ማንነቱ ያልተገለጸ የሚዲያ ድርጅትን እማኝ በማድረግ የፈረንሳይ መንግስት ይህንን ጥቃት ለማገዝ የገንዘብ ድጋፍ ማድረጉን ገልጸዋል። ፕሬዚዳንት ትራውሬም ብዙም ሳይቆይ የፈረንሳይ የአይቨሪኮስትና የቤኒን መንግስት ለዚህ የስልጣን ውድቀት በተደረገው ጥቃት ላይ ባደረጉት የገንዘብ ድጋፍ ክስ መስርቶባቸዋል። ቢሆንም ፕሬዚዳንት ትራውሬ አሁንም ቢሆን በድጋሚ ከሞት ማምለት ችሏል። የፕሬዚዳንቱ ተቃዋሚዎች ከዚህ ጥቃት በኋላ አሁን ምስቱን ለመግደል ወደ ኋላ አላሉም። ከእነዚህ ጥቃቶች በኋላም ሌሎች ጥቃቶች የደረሱበት አልሞት ባይ ተጋዳዩ የቡርኪና ፋሶ ፕሬዚዳንት ትራዎሬ አሁንም በወታደራዊ መንግስት መሪነት በስልጣን ላይ ይገኛል። ለዛሬ በዚህ አበቃን። በቸር ቆዩልን።